አንቺ ማንሽ? ራሱ ማነሽ? እንደ እብድ ሰው ቤት ዘው ብለሽ ገብተሽ ማነሽ? ትኛለሽ? እብድ እብድ አይደለሁም እኔ እብድ አይደለሁም። ኪራ አላበርኩም። ዶክተሮቹ ደህና ነሽ ብለውኛል። ነው ዛሬ አስናቀኝ። ጽናት በቃሽ። ምንም ነገር ልሰማሽ ይችላል። ለእኔ ያለ ፍቅር የውሸት ነው ስትይኝ ግን በጭራሽ ልሰማሽ አልችልም። ከዱር ሳቅ በደበረ አይደል? ታስወጣኝ ነበረ፣ በቃ እንደ ሸንኮራ መጠለጥለኝ ነበረ። በቃ ጽናት እንደዚህ ወደድሽ ነው የምታስቢው? ድሮ እስከ ደፋሪ ምን ይጠበቃል እንትን ያልሺው። ቤቲ ተመልሳ መጣች። ኪራና ጽናት ሊለያዩ ነው። ኪራ ጽናት እንደበደባት ቤቲ ሊያስታመም ቃል ገባ። ሰላም ሰላም፣ ውድና የተከበራችሁ ውድ ቤተሰቦቼ ሰላማችሁ ብዙ ትርፍርፍ ይበልልኝ እያልኩኝ እንደተለመደው አዝናኝና አስተማሪ የሆነውን ጽናት ድራማ ክፍል ዘጠናን ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። ባለፈው እንዳየነው እንግዲህ የቤቲ እናት ኪራን እባክህ እያለች እግሩ ላይ እየወደቀች ስትለምነው አስብበታለው ብሏት ነበር የሄደው። ዛሬ ላይ ባላሰበው መንገድ እቤት ድረስ ይዛለት መታለች። በርም ሲያንኳኩ እንዳጋጣሚ የከፈተው እሱም ነበረ። መጨረሻም ላይ እንግዲህ በሩን ከፍቶ ሲወጣ ያልሆነውና ያላሰበው ነገርም የገጠመው በጣም ይደነግጣል። እነ ቤቲ ናቸው። እሷም እንግዲህ ቤቲ ኪራን ስታይ ያው ያበደችውን በሱ ፍቅር ስለሆነ እላው ላይ ጥምጥም ትልበታለች። ምን ልትሰሩ መጣችሁ? አሁን ሂዱልኝ እያለም ሲልም ነበረ። ነገር ግን የቤቲ እናት ኧረ ምን አይነት ልጅ ነክ ኧረ ልጅ የተረዳኝ ልጅ ብሶባታል እያለች ትለዋለች። አይሆንም ቤቴ ሲበጠበጥ እያየሽ ነው አይደለ? እያለም ሲላትም ነበር እሷም እንግዲህ ይቅርታ ሁሉም ነገር አጥፍታለች እያለች እናትዮዋ ስትለምነው ነበረ ነበረ። በዚሁም አጋጣሚ ቤቲ ወዴት ነው የሚሄደው? የት ነው የሚሄደው? አልሄድም እኮ ቤታችን ነው እያለች ኪራን ስትለውም ነበረ። አይሆንም አላድርገውም፣ ይዘሽልኝ ሂጂ እያለም ሲል አየከ፣ አይደለ እንደዚህ ስታንቋሽሻት እንኳን ምንም አልመሰላትም፣ ስላማማት እኮ ነው ብላም ትለዋለች። እሷ እንኳን አሁንና በፊትም አትሰማም ብሎ ጥሏቸው ወደ ቤት ይገባል። በዚሁም አጋጣሚ የቤቲ እናትና ቤቲ ተያይዘው ተከትለውትም ይገባሉ። ተከትለውትም በሚገቡበት ሰዓት ቤቲ ቀጥታ ወደ ሳሎን ስትገባ ሳሎን ላይ ቁጭ ብላ ሊና ነበረች። በዚሁም አጋጣሚ ሊና በጣም ተደነግጣለች። ማነሽ አንቺ እያለችም ስትላትም ነበረ። ሊናም እንግዲህ ደንግጣም ስለነበረ ልጅቷንም ስለማታቅ ማነሽ፣ ቤት ተሳስተች መሆን አለበት፣ ኧረ ማነሽ እያለችም እንግዲህ በጣም ደንግጣም ነበረ። እሷም ቤቴም እንግዲህ እንዲህ እዚህ የምንቀመጥበት ቦታ ነበረ ሶፋው ሶፋው ሶፋው ተቀይሯል። ለምንድን ነው ትውስታዬን የቀየራችሁኝ? ለምንድን የወሰዳችሁብኝ? እያለች ስትል ነበረ። ሌላም አላወቀችም። እንዲህ አንቺ ሴትዮ አንቺ ማነሽ? እያለች ስትላት አንቺ ማነሽ ብላ ትላታለች። ቤቲም ሌላም እንግዲህ እንዲህ ተሳስተሽ ሳይሆን አይቀርም ቤት ተሳስተሽ መሆን አለበት። እብድ ነሽ እንዴ እያለችም ስትላት ነበረ። መጨረሻ ላይ እብድ ነሽ እንዴ እያለች ስትላት ቤት እንግዲህ ቤቱን ቅውጥ አድርገዋለች። እኔ ያላበድኩም ማን ነው እብድ እያለች እንግዲህ ሊናን እደበድባለሁ እያለች ስትታገልም ነበረ። በዚሁም አጋጣሚ የቤቲ እናት እና ኪራ ተሯሩጠው ይመጣሉ፣ ይይዟታል። እሷንም ለማረጋጋት ሲሞክሩ፣ ነገር ግን በቶሎ ልትረጋጋላቸው አልቻለችም። እማዬ እብድ ነሻለችኝ እብድ ነሻለችኝ እያለችም ስትጮህ ነበረ። የቤትም እናት ሊናን ለምንድን ነው እብድ እምትያት? ልጄን ለምንድን ነው እብድ ያልሻት? እያለችም ስትላትም ነበረ። ሊናም ሆይ ምን መጣብኝ እያለችኝ እሷም እንግዲህ ወደ ውጭ ወጥታም ነበረ። ቀጥታ ወደ በረንዳን የወጣችው ጽናትን። በአጋጣሚ ቤት የለችም ነበረ። ይሄ ሁሉ ችግር ሲፈጠር ጉዷን አልሰማችም። የኪራ ኪራና የቤቴ እናት እንግዲህ ቤቴን አረጋግተዋት ቁጭ ብለውም እንዳለ ሊናም ወደ ውጪ በረንዳው ላይ ቁጭ ብላ ያለች ጽናት ትመጣለች። ጽናትም ስትመጣ ያለውን ነገር ትነግራታለች። ቤቲ እንደመጣች ትነግራታለች። ጽናት አያደርገውም ኪራን ብላት እንግዲህ ታጠገቧ ብድግ ብላ ትሄዳለች። አደረገው እንጂ ምን አያደርገውም ትያለሽ? አደረገው ብላ ትላታለች። እንግዲህ በዚሁም አጋጣሚ ጽናት በጣም ተናዳለች። በእርግጥ በሷም አይፈረድባትም። ልጇን ያጣችው በሷ ነው። እሷም ሕይወቷ ተረፈ እንጂ ሕይወቷን ለመታደግ እንግዲህ ለመግደል ብዙ ነገር አድርጋት ነበረ፣ ግን በጌታ ኃይል እሷም ተርፋለች ማለት ነው። ጽናትም ማለት ነው መቼም ቢሆን እንደዚህ አይነቷን ብታገግምም ለእሷ የምትጠቅማት ስላልሆነ ያንን ያንን ሁሉ በጭንቅላቷ እያሰበች መቼም ቢሆን እሺ ልትላት አልቻለችም። የቤትም እናት እንግዲህ ብዙም ለምናት አለች ጽናትን። ጽናት ግን መቼም ቢሆን አላደርገውም፣ አንቺን ባከብርም እሷን መቼም ቢሆን ማየትም አልፈልግም ብላ ነው ያለቻት። ዛሬ ግን እቤቷ ድረስ ይዛላት ሄዳለች። በዚሁም አጋጣሚ መራዊትና ናሆሚ ደስ ያለ ፍቅራቸውን ፈጣሪያቸውንም እያመሰገኑ ይገኛሉ። እሷን በህይወቷ ተደስታ በትዳሯ ተደስታ እሱም እንደዛ በሷ በእሷን በማግኘቱ ተደስቶ ፈጣሪያቸውን እያመሰገኑ እና ደስ የሚል ህይወት እያሳለፉ ይገኛሉ። ጽናትና ኪራ ናቸው እንግዲህ ትዳራቸውን ውስጣቸውን መቀኛ የገባ እየረበሻቸው ያለው ማለት ነው። ናሆሜ፣ አንቺን በማግኘቴ በጣም ደስተኛ ነኝ፣ ቤተሰቧን የምታከብር ጨዋ ሴት ማግኘቴ ደስተኛ ነኝ እያለ ፈጣሪውን ሲያመሰግም ነበረ ጽማነች። መራዊትም እንደዚሁ አንተ መልካም ሰውነ እኔ እድለኛ ነኝ፣ እኔ ሙሉ ሰው ነኝ እያለች እሱንም ስታመሰግነውም ነበረ። እንደዚህ እየተመሰጋገኑ እያለ እንግዲህ ሌሊት ነው። በዛን ሰዓት ጽናት በጣም ተናደም ስለነበረ ቤቲን ስታያት እንግዲህ ቤቲ ቀጥታ ወደ ቤት ስትገባ ቤቲን ያለችው ምልሰሪ መጣሽ እያለቻትም እያለቻት ስትላትም፣ ነገር ግን ቤት ያው ታማሚም ስለሆነች ምንም ለቶሎ አላየቻትም። መጨረሻ ላይ ቀና ብላ አንቺ እኔ እኮ አንቺን አቅሻለሁ። አንቺ ማነሽ? አንቺ ማነሽ? ምን ትሰሪያለሽ እዚህ? አቅሻለሁ እኮ አንቺ እኮ በፊት እኔና ኪራ አንድ ላይ እያልን ምግብ እየሰራች ሰጭን ነበር እያለችም ትላታለች። አታስ መሲ እያለች ስትላትም ነበረ። ደግሞ አደጋግማ አታስ መሲ እያለችም ስትላትም ነበረ። በዚሁም አጋጣሚ በጣም ተናዳ ወደ መራዊት ቤት ትሄዳለች። በር ታንኳኳለች። መራዊትና ናሆሚም እንግዲህ ፍቅራቸውን ኃይለኛ ፍቅር ውስጥ በቃ ደስታቸውን እያ እያሳለፉም ነበር። በዛን ሰዓት ማነው በዚህን ሰዓት በር የሚያንኳኳው? አሁን አልከፍትም እያለ ሲልም ነበር ናሆሚ። መራዊትም ተቸግረው ሊሆን ይችላል ፈልገውን ሊሆን ይችላል፣ ክፈት ብላም ስትለው እሺ፣ አንቺ ቁጭ በይ እኔ ከፍታለሁ ብሎ ይላታል። ከዛን ስትከፍትም ሲከፍትላትም ጽናት ነች። በጣም ይደነግጣሉ። ይሄን ይሄን ጓደኛችሁን አይበሉልኝ ምናምን እያለች ተናዳም ስትልም ነበረ። በጣም ይደነግጣሉ ሁለቱም፣ ምንድን ነው ምንድን ነው የተፈጠረው ብሎም ሲጠይቋት ቤቲን ቤቱ ድረስ አመጣት ብሎም ብላ ትላችኋለች። በጣም ይደነግጣሉ። ቤቲ ቤቲ እንዴት አያደርገውም ብሎ እንግዲህ ቀጥታ ተያይዘው ወደ እነ ኪራ ቤት ይሄዱት ሄዱት እነ ኪራ ቤትም ሲሄዱ እንግዲህ ሁሉም አንድ ላይ ቁጭ ብለዋል ቤቲንም አገኟት ምንድነው እየሰራክ ያለከው ምንድነው ያደረከው ምን እያረክ ነው ብለው እሱ ላይ ይጮሁበታል እንግዲህ እሱም ተገዶ ነው እባካችሁ ተረዱኝ እያለ ሁሉንም ሲለምናቸው ነበረ እንዴት ነው የምንረዳክ ምን እያደረክ ነው ስራክ ምንድን ነው ግን እየሰራክ ያለው ስራ ይገባካል ታውቆካል እያለ ናሆሜን በጣም ተናዶ ሲለውም ነበረ ኪራም እንግዲህ እኛ እኔ እናንተ ምትጠሏት በላይ እኔም እጠላታለሁ እያለም እንግዲህ ተገድጄ ነው። ይቺ ምስኪን እናቷ መንገድ ላይ እንግዲህ እግሬ ላይ ወድቃ እባክክ ብላ ስትለምነኝ ነው። እናንተስ ብትሆኑ በእኔ ቦታ ብትሆኑ ምን ታደርጉ ነበር? እያለም ሲላቸውም ነበረ። ቤቲ ታማ ነው እዚሁ ነው የምትሆነው። ታዲያ አንተ ምን አገባክ? አንተ ምንድን ነክ? ብለውም ሲሉ አይ ዶክተሮቹ፣ ከቻለች ከቻለች ግዴታ ከወደደችው ሰው ጋር እዛ ሆና ማገገም አለባት ብሎ ስለተባለች ነው እዚህ የመጣችው እና ለትንሽ ጊዜ ነው ስታገግም ትሄዳለች ብሎም ይላል። መቼም ቢሆን ይቺ እኔ ቤት አታገግምም፣ ስታገግም ለእኔ ምን እንደምታደርግልኝ እኔ አውቃለሁ እያለችም ስትልም ነበረ። አዎ በፊትም መጥፎም ስለነበረች አሁንም ብታገግም ለሷ አትበጃትም። በጣም ተናደውባትም ነበረ። በዚሁም አጋጣሚ ጽናትንም እየለመናትም ነበረ። እንግዲህ ሊናም በጣም ተጨንቃ ነበረ። እሷ ነች ስታስታምማት የነበረችው። ስትተኛም አላስተኛ ትላታለች። ረባክሽ ልተኛበት፣ ረባካችሁ አትረብሹኝ እያለችም ስትል ነበረ። እንግዲህ ሊና ከሷ የበለጠች እብድ መታባታለች ማለት ነው። አላስተኛ ብላት ወዲያ ወዲህ፣ እሷ ስትተኛ ይችኛዋ ስትጮ ሊና መተኛት አልቻለችም። ኧረ እባክሽ ልተኛበት ምን አይነት እብድነሽ ስትላት አሁንም አሁንም እብድ አለችኝ እያለች እንግዲህ ስትጮሆም ነበረ መድኃኒቷንም የምሰጣት እሷውነች ተኝታም ነበረ በተኛችበት ሄዳ ፎጣ ልታለብሳትም ስትል እንግዲህ ኪራ ይመጣል እሰይ መጣክ እሺ ተመጣክ እንካሁን አልብሳት ትለዋለች አልብሻት ና ሂጂ እባክሽን ብሎም ሲላት እንግዲህ ኧረ የራሱ ጉዳይ ምን ነው ምን እዳለብኝ እሷን ስንት ልጆች ባሳድግ ይሻላል ምናምን እያለች እንግዲህ እሷንም ስተንቋሸሻት ነበረ በዚሁም አጋጣሚ ተቃራኒ ወይኔ ጽናት እን ምን ብትበድልሽ ነው እን ምን ብትበድያት ነው እንደዚህ የጨከነችብሽ እያለችም ስትላትም ነበረ። እንግዲህ ከዚህ ፊት ቤቲ ያደረገችውን ሊና አታቅም። ሊና ገና ለቤታቸው አዲስ ስለሆነች ቤቲ ያደረገችውን ነገር አታቅም። እንዲህ ያበደችው በሱ ፍቅር ነው እያለችም ስትል ነበረ። እብድ አለችኝ እያለችም እንግዲህ ቤቲ በጣም እየተናደደች ነው። እውነትም ደግሞ እብድ ሲሏት አዎ አትረብሹ፣ የረበሽ የሚጮ መርፌ ይወጋል እያለች ለሊናም እንደዚሁ ስትላት ነበር። ለቢ ለጽናትም እንደዚሁ ስትላት ነበር። ጽናት ግን አታስመሲ፣ አንቺ አስመሳይነሽ እያለሽ ስትላትም ነበረ በዚሁም አጋጣሚ ኪራ ጽናትን እንግዲህ ለትንሽ ቀን ነው እባክሽ ተረጅኝ ብሎ ተስማምተው እንግዲህ እናንተም ተኙ ብለው እነሱም ወደ መኝታ ክፍል ሄደውም ነበረ። በዚሁም አጋጣሚ በጣም እየጮሆችም ነበረ። አላስተኛም ብላችኋለች። መድኃኒቷን የሚሰጣት አሁንም ሊና ነች። ምግብም የምትሰጣት ሊና ነች። ተኝ ይሏታል። እንዲህ አንተን ይወስዱብኛል ምናምን እያለችም ነበረ ኪራን ማለት ነው። መጨረሻም ላይ ከእንቅልፏ ስትነሳ ኪራን ታጠዋለች። ኪራን ወሰዱብኝ፣ ወሰዱብኝ እያለች ስትጮህ እንግዲህ ሁሉም ደንግጠው ይመጣሉ። እንደገና ደንግጠውም ሲመጡ አሁንም ኪራን ስታይ ኪራን እቅፍ ታደርገዋለች። በዚሁም አጋጣሚ አንተን እኮ ወስደውብኝ ነው አሁን ተኝሽ፣ በቃ ተኝ ይላታል። አልተኛም፣ አሁንም አንተ ይወስዱብኛል እያለች ስትልም ነበረ ጽናት። አሁንም ደግሞ በዚሁም አጋጣሚ ይህን ስታይ ደግሞ አሁንም ተናዳ ትሄዳለች ማለት ነው ታጠገባቸው በጣት አጠገባቸውን ከሄደች ወዲያ ጽናነች ቤት እንግዲህ ወደ መኝታ ክፍል ገብታ የኪራን ጃኬት ይዛ የኪራ ጃኬት እያሸተተች ምን አይነት ጣዕም ያለው እኮ መታደል ነው ኪራ እያለች እንግዲህ ስትልም ነበረ። በዚሁም አጋጣሚ ጽናት ወደዛ ስትሄድ ቤት ይዛነች ኮት ጃኬቱን ከለዋ ላይ ትቀበልና፣ አስመሳይ ሂጅ ከዚያ ምናምን እያለች ስትላት እየጮሆች ትሄድና ወደ ኪራ ጋ ኪራ መጣችብኝ፣ መጣችብኝ ለትደበድበኝ ነው እያለች እየጮኸች ሄዳ አሁንም እንዳትመጣ እንዳትወስድብኝ፣ አንተን እንዳትወስድህ፣ አዎ ሰው ተረበሸ ከጮኸ መርፌ ይወጋል እያለችም እንግዲህ እነሱንም ስታጃጅላቸውም ነበረ። እንግዲህ እንደዚህ አይነት እንኳን ጥሩም ብዬን ማላስበው ጥሩ ነገር ነው ብዬ ማላስበው፣ በነገራችን ላይ በራስ ላይ መፈረስ፣ ይሄ ፈሪሳ ነው። እንደዛም ስትልም ነበረ። በዚሁም አጋጣሚ ጽናት በጣም ተናዳ ነበረ። እንዴት እንደዚህ ታደርጋለህ እያለች እንግዲህ ብጭቅጭቅ ውስጥ ይገባሉ። ኪራና ጽናት ማለት ነው። ጽናት እንግዲህ እኔን ተምታሳብደኝ እኔ ልሂድልህ እያለችም ስትልም ነበረ። ተኝተውም እየተጨቃጨቁ እያለ አንዳንድ ነገሮችን እያለ እየተነጋገሩም እያለ በዚሁም አጋጣሚ አንተ ደፋሬ ብላ ትለዋለች። ኪራ በጣም ይናደድና በጥፊ ይመታታል። ያበቃው እዚህ ጋር ነው ውድ ቤተሰቦቼ። በቀጣዩ ምን ይሆን የሚለውን ደግሞ አብረን ይዤላችሁ መመጣ ይሆናል። ውድ ቤተሰቦቼ ለዛሬ እዚህ ጋር ይበቃናል። አመሰግናለሁ። ባይ ባይ።